አሁን እዚህ ጋ የተሰበሰበ ነው። ውሉን ለመፈረም ነው። ውሉን ለመስማት ነው። ስለ ውሉ ለማውራት ነው። ሁሉን የአትክልት ይዞታ ሽያጭ ውል መተማመኛ ነው። ዛሬ ቀን ሁለት ሰኔ ሁለት ሺህ አስራ ሰባት ዓመተ ምህረት ሲሆን ሻጭ አንደኛ አቶ መላኩ መኩሪያ ነው። ሁለተኛ ደግሞ የሻጩ ባለቤት ወይዘሮ አልማዝ አለሙ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 ስር ነቀል ሽያጭ ስናደርግ፣ ድንበሩን በምስራቅ በኩል ወይ ደግሞ በፀሐይ ማውጫ በኩል አቶ ወዳጆ ወንድሙ አለ፣ ወይ ደግሞ የእሳቸው የአቶ ወንድሙ ልጅ ማለት ነው። አቶ ወንድሙ ጋሻውን ደግሞ እዚህ እንትኑ ላስገብተናል ማለት ነው። እሳቸው የሚፈልናሉ፣ መስማማቱ እሺ። እና በምስራቅ በኩል አቶ ወዳጆ ወንድሙ ይዞታ ድንበሩን በዘንባባ ተከል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 ወይ ደግሞ በወንዙ በኩል የሆነች ወንዝ አለችወንዛ ስም ድንበር ነ ጎቤ የሆነች ወንዝ አለች። በወንዛ በኩል ወይ ደግሞ በሰሜን በኩል ደግሞ አቶ መላኩ መኩሪያ የእሳቸው የቀረ ቦታ ማለት ነው፣ የቀረ ቦታ። ስለዚህ ድንበሩም በጠባብ መንገድ ያዋስናል ማለት ነው። ስለዚህ ይህን ይዞታዬን ከላይ ለተጠቀሰው ሀምሳ ስምንት ሺህ ብር በፊደል ሀምሳ ስምንት ሺህ ብር መሸጣችንን በፍርማችን አረጋግጠናል። ሎሆም ስለዚህ ይፈርማሉ ማለት ነው። እኔም ገዢ የሆንኩኝ ከላይ የተጠቀሰው መሰረት ይዞታውን መግዛቴን በተለመደው ፍርማ ያረጋግጣለነ። ገዢው ሁለተኛ፣ ሁለተኛው ዝርዝር ላይ ይህ ውል ሻጭ ካፈረሰው ውሉ ለፈረሰበት ወገን ወይ ደግሞ ለገዢ ብር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 በፍትሐብሔር 1889 በተደነገገው ህግ መሰረት ለመንግስት ገቢ ይደረጋል ማለት ነው። ስለዚህ ይህ ውል የተፈጸም የነበሩ እማኞች ስም እና ፊርማ አንድ በአንድ እዚች ጋ ይመጣል። እንፈርማለን። አቶ ታምራት ማገቶ

ችግር የለውም ይታያል ወደዛ እዚህ ጋ ሁሉም ስለሚገባ እኮ ነው።

አቶ መስፍን መኩሪያ መስጠለ መኩሪያ እዚህ ጋ እንትን አስገብተናል፣ ግን እሳቸው እዚህ የለሉ፣ እሳቸውን ማለፍ እንችላለን። ስለዚህ አቶ ክፍሌ ገብሬስቶፍ አሁን ያው እማኞችን አራቱን አስፈርመናል። አንዱ በስራ ምክንያት ታች በረሃ ላይ ስለሆኑ እሳቸውንእንዘልና ውድ ሰጪ ወይ ደግሞ

ስለዚህ ውል ሰጪው ወይ ደሞ ሻጩ ሁለቱን ፈርመዋል። ውል ተገባ። ወይ ደግሞ ገዢ ያው እዚ ጋ የራሴ ስም አስቀመጥኩ ያለው ሀብቴ

ይህ ከዚህ ጋር ታች አድርጌ እንደሚያስቀምጥ ነው። ስለዚህ በዚህ አካውንት ገቢ ይደረጋል። አስገብቼ ሪሲቱን ሰጣለሁ እንትንላለን ማለት ነው። በመቀጠል ደግሞ እዚህ ጋር ከጀርባ በኩል የጣት አሻራ አለ። የጣት አሻራ ሻጥ ወይ ደግሞ አቶ መላኩ መኩሪያ የጣት አሻራቸውን እዚህ ጋር አስቀምጣሉ ማለት ነው። እዚህ ጋር እንደምታየው ቀኝ ይችላል። የቀኝ እጅ ላይ እንደዚህ ያስቀምጣሉ። ቀለም አሁን ስለሌለ ችግር የለውም። በእንትን ቀለም በእስክብርቶ